ምታገኝበት ደጁን አይተ ቤት ግባ፣ ቤቱን አይተ ተ ልጅቷን አግባ ነው ነገሩ። አንቺ አበላልሽ እራሱ አበላልሽ እራሱ ቂጥ ይደፍናል። በአንቺ የተነሳን ያን ወስፋቴ ተዘግቷል። ይባባ ደግሞ አማራን እንት ያች በስነ ስርዓት ያደገ ሰው አንጀራ አጠቃለ በስነ ስርዓት ነው የሚበላ ሰው አና ደሽውን ይመሰለሽ አላቅም አታኝኪ፣ አታላምጭ እጅሽ ከዚህ ወድሽ ከዛ እንዲሁ በቂጥሽ እስኪቀደድ የምትበይ ስርዓት ያለው ሰው አበላል በስነ ስርዓት ይበላል። በስነ ስርዓት ትበያለሽ። በአነጋገር ራሱ እቺ ጣቴ ተቆረጠችው ፍንግር ማድረግባት ያለሽ እንድያሽ እነ ዴዚ ልትመክሪ አንቺን እያየች ዴዚ እንዴት ትደግ? አንቺ ደንቆሮ፣ ዴዚ ስርዓት እንዲኖራት እናቷ እንድታከብር ከተፈለገ እንዳንቺ አይነት ያረጡ፣ ያነጠነጡ፣ ያዘበጡ አሮጊቶች ከሶሻል ሚዲያ መወገድ አለባቸው። አራት ነጥብ። አዎ፣ ምነው ዳቦዬን ብጎረጉሮስ ልትልሱት ነት ያለሽ ዴዚ እናትሰማ። እችን እችን አማርኛ እኮ የአሜሪካ ልጅ ይሰማል ቆሾቆንቦሬ ቆሮንቆንዳ ጊሽጣ ራስ አልወሎ ነው እንጂ የአሜሪካ ልጆች የማይሰሙት መጎርጎር መፈንገር ይሰማሉ። ይችላል ይችላል። አንቺ መጀመሪያ ስራ ሳይኖር ሶሻል ሚዲያ ላይ ስራ ሳትይዢ ሰው ለመካሪ ሊያበቃሽ ፈ እናትሽን አክብሪ። ከዛ ደግሞ እነዚህ ያሉ ደሞ ቆሾ ቆምቦ ሬኮርድ አሉ ትክክል፣ ትክክል ደግሞ የሚላሉ ጭልፋ ራስ መጀመሪያ ቁጭ ብላችሁ አስተውሉ። እሷ በተኩለ በእናቷ ተኩላ ነው ወይ የተዳረችው፣ በእናቷ ታረሳለች ወይ፣ እናቷን አክብራለች ወይ? በ14 አመቷ እናቷን ጥላ የወጣች ናት ከቤት አራት ነጥ ቤታ፣ ሂጅበት ሂጅበት፣ ቤታ። ሃሌሉያ ሻራማታ ውሃ የትሄደ ውይ፣ ውይ፣ ውሃ የሚያቀብለኝ ልጅ አሁን ያስፈልገኛል። ኬኳ፣ የእኔ ፍቅር እ እስኪ ድግ፣ ድግ ብለሽ። እናትሽስ እንደሆነ ኬኳ፣ ብትኖረ ውሃም ጥቼ ነበር የት እንደከተትኩት አላቀብሽም። ውሀ መቶ ነበር አዋገኝ፣ ነቴ። ጉድ እኮ ነው መገብ። ኬኳ፣ እየ ሌላ ነገር ቢቀር ነይ ውሃ ቀብኝ፣ የእኔ ፍቅር። ድግ በይልኝ፣ ያሳድግሽ ፈጣሪ ፈጣሪ ያሳደግሽ እድግ በይ። እናትሽ እንግዲህ ይድፋት፣ አንቺ እድግ በይ ማሪ። እና በተረፈ ስሚኝ፣ አሁንም አሽሙር ሽን ካላቆም ላይ እኔ በቀጥታ ነው የምቀጠቅጠሽ። እኔ ወንድ ልጅ ነኝ። ወንድ ወልዶ ወንድ ያሳደግ የወንድ ልጅ ነኝ። እናቴ ትሙት እንዴ፣ በምክንያት ነው ወንድ ያሳደግ የምልሽ። ሽልጥልጥ ቀሚስ ስር እንኩሮስ አነፍስ አይደለም ያደግኩት እንዳንቺ ባሽሙሬ፣ ሰባተኛ እንኪ እንካ፣ እንኪ ይግባ ይውጣ፣ እንደዛ እኮ ነው የምትመስኝ። ጣትሽን አላወጣሽም እንጂ እንደዚህ ያዥ አውጥተሻል። ባለፈውስ፣ ባለፈው አውጥተሻል። ቤታይ ራት ትርሹ ጣትሽን እንደዚህ ቻ አውጥተሽ ጥፍሬ ተቆረጠው ጥፍሬ ተነሳው ጥፍሬ ተቆረጠው። ስጎረጉርበት ነው ተመችቶኝ። ጥፍርም አለ እዛ ውስጥ እኔ አጥንቱ ሲነገርኝ ጥፍርም እረስተሻል። ሀያ አምላኬ፣ ወይ ሃያ አምላኬ። ሙሉ ክፍል ነው በይኛ፣ መኝታ፣ ሳሎን፣ ሽንት ቤት መጸዳጃ፣ ምናምን እንግዳ ማቀረቢያ ምናምን ሁሉ ነገር አለው። በእኛ ጥፍር ሁሉ ከተረሳ እንዲህ ያልሽ ምታወሪ ሰዎች የትውልድ መካኝ ስለ ዴዚና ምናምን መካሪ የሆነች ተመጫሽ ነው። ዴዚን መምከር ያለባት በትክክል በእናታቸው የታረሱ ሲወሉ በሰርግ የተኳሉ የተዳሩ እስከ ሀያ ዓመታቸው ቢያንስ ቢያንስ እስከ ሀያ ዓመታቸው ያልወጡ ከቤታቸው ገብቷቸኋላ ከቤታቸው እ ከቤታቸው ያልወጡ ዛሬ አልሳማችሁኝም ሳሙኝ፣ ፍቅሮቼ። ከቤታቸው ያልወጡ በስነ ሀያ ዓመት በትንሹ ሀያ ዓመት ከቤታቸው ያልወጡ ቤተሰቦቻቸው ስር ሲጦሩ ሲያስታምሙ የነበሩ እንደዚህ አይነት ሰዎች ናቸው፣ መምከር እኔ። እነሱ ቢመክሯቸው ዴይዚ፣ እናትሽን አጥፍተሻል ቢሉ ትክክልላቸው። ይቆጧት፣ እናቷን ትናቀ እያልኳቸው አይደል። እኔ ማን ነኝ፣ ምንድነኝ? እኔ እኔ ራሴን ሳላቅ ዴይዚ መካሪ የምሆነው ሶሻል ሚዲያ ላይ ቤተሰቦቻቸው አያፍ። አንቺ ለነገሩ ቤተሰቦችን በጊዜ ሸኝተሻል፣ የሚያሳቀቀሽ የለም የባልሽን እናት ቤት አስቀምጠሽ፣ አያቴ ቤት ናት። አያትሽ አይደለችም፣ የባልሽን እናት ናት ከርከሮ ለምን ተዋሻልሽ የባልሽን እናት ነው ቤት ያስቀመጥሽው አያቴ ዳቦ መቁረሳት አያትሽ አይደለችም አያትሽ አይደለችም ቆንጣች ገላማጭ ስለሌለች ነው ተናግረሻል እኮ እኔ አሁን አህ ቆይ አንዴ ላውራ እኔ አሁን ማለት ነው ቢያንስ እንኳን አለኝ ቤተሰብ እናት አለኝ አባት አለኝ እህት ወንድሞች አለኝ ወንድምሽን አይቻላቅ እህትሽን አይቻላቅ አባትሽን አይቻ የት ነው አባትሽ ያሉትኝ አሁን እኔ አባቴ አካል ጉዳተኛ ነው አልሽ። እግዚአብሔር ይመስገን አካል ጉዳተኛ ሆነ ተቆረጠ ተፈለጠ፣ እግዚአብሔር በህይወት አስቀምጦልኛል። አለ ምኮራ በመካሻ አለኝ ወይ ዘንድሮና፣ አትንኪም ብዬሻለሁ። እኔ እንደ ሌሎቹ አይደለሁም። እንደፈለግ ጂጂ ስንት ዓመት ብሉ እንደፈለግሽ ስትናገራት፣ እንደ እኔ እንደዛ አይደለሁም። እኮረኩምሻለሁ፣ እበሳሻለሁ፣ አናትሽ በአሽሙር ሙር ስሜን ጠሪቃ ሲሆን አንበሳ ሸርሙጣ እኔ ቤታነኛውን የትኛውን ጡትና የትኛውን ቂጥ እያገላበጥኩ ድሮማ ባገላብጥ ዛሬ ማለቄ ናት። ዛሬ እንዲህ መክሳቴ ናት። ድሮማ የሚያል ቂጥ ተሸክሜ ባገላብጠው ኖሮ የአንቺ ባል ራሱ ማለት ነው፣ ብንን እያለ ጨገሩን እያራገበ ነበር የሚመጣው ጨገሩን እያራገበ ነበር የሚመጣው። እንዴ! አንቺ አይደለሽ እንዴ ለዳይቦ አንድ አንበሳ ሲሰጥሽ ያንን አብሲት አብሲት እሚል በበረሮ የተወረረ በበረሮ ማሳ የተወረረ ዶሮ ሰርቼ እጠብቃለሁ ያልሽ አንቺ ነሽ እኮ ክብር። እኔ እኮ አይተሻል፣ ይቅርታ ተብዬ ነው። አይታችኋል፣ ትናንትና እንደውም፣ እናንተ አታውሪ፣ ኩርት በይበት፣ በላይ በታች ስለ ጻፋችሁ እንጂ እመቤቴን ልኩን ነበር እንትን ብለው፣ ግን ላይክ ቀብር አርብ ያየሽ ተመቶ፣ ይቅርታ ነው የተባልኩትኝ። አንቺስ አንቺስ ለአንበሳ ልጅ ዶሮ ካልሰራው፣ ይሄ ነው ሽርሙጥና ማለት

ሰፖርት ስለሚያደርገኝ፣ ግን ከኋላ አድርጌ ፎቶነ እንኮ ኦርቤስን ፎሎ አርጉ። ኦርቤስ አልልም፣ ለሰጠኝ አመሰግናለሁ። እና ቤቴ ዶሮ ልጋብዝህ አልልም። ለምን ዶሮ ቤቱ ይብላ። ዶሮ ቤቱ ይብላ። ሲዝናና ደግሞ ሀብታም ነው ምናም በቃ ይጫወታል። ጓደኛ ነው። መቶ ይዝናላል። አስኪኪኪኪኪ አዝናላለሁ። ኮረኩራለሁ። ተሰጦዬ ነው። አንዳንዱ የመፈንገር ተሰጠዋለሁ፣ አንዳንዱ የመብላት የመጠቅጠቅ ተሰጠዋለሁ፣ የማሳቅ ተሰጠዋለሁ። እኔም የኩርኩር ሀብታሞችን ኩርኩርኩር እያደረኩ እስቃለሁ። ከዛ በተረፈ ግን ና ዶሮ ቤቴ ብላ አልልም። አራት ነጥብ ይሰማኛል አልልም። ዶሮ ብላ ለምንድን ነው ዶሮ ብላ የምለው ማንኝ ኔ? ለዛውም እኮ ዶሮ ብላ የምትይው ከበረሮ ጋር ማነው ነው አንቺ ላይ ገበታ የሚቀርበው ሰሃን ላይ በረሮ ይሄዳል። ዳቦች ላይ በረሮ ይሄዳል። ኬኳ በረሮ ትበላለች። እቱቱ ጥርሷ ላይ በረሮ ይሄዳል። ቡርቴ ላይ አናቷ ላይ በረሮ ይሄዳል። ምንጣፍ ውስጥ አይጠፋም በረሮ። እንዴት አባሽ ብዬ ነው አንቺ ቤት መጥቼ የምበላው? ሰው እንዴት ይበላል? ለገበታ ራሱ እንዴ የበረሮ አር መከራ። እንዳት ነኪን ብዬሻለሁ። ፀጉር እስኪሻሽ ነው አንቺ የምቀጠቀጠሽ። እንዳት ነኪን ብዬሻለሁ። እንዳት ነኪን አምስት ቀን ዝም ብላት እናቴን፣ ሰኝ ጋይስ አምስት ቀን እስቲ ግዛ ሐሙስ፣ አርብ፣ ቅዳሜ፣ ውድ ሰኞ ዝም ብላት። ጭራሽ ባሽሙር ልትመጣ የዲቦራን ጊፍታት እ አሰማችኋሉ አሰሚኝ ካላችሁ እናቴን ሰኝ። ለዲቦራ ደውለሽ እኮ አንቺ ምቀኛ ሾተላይት፣ እኔ እኮ በሶስተኛ ስልክ እኮ እያዳመጥኩች ነበር አንቺ እካካ። እግዚኦ እግዚአብሔር ምስክሬ ነው ጋይስ፣ ዲቦራ ክፈች ትበለኝ። ለክፉም ለደጉም ፈይጦ መድኃኒት ነው። ሰው ዛሬ እየዋሸ ነገ እየቃዠ ነው። ስለዛ ሪከርድ አረኳትን። በሌላ ስልክ በሶስተኛ ስልክ ሪከርድ አራት ስልክ አንድ ላይ መስመር ላይ ዘርግተን ለምን ውሸት አምናት ዛሬ ወጣ እንድ እንደምትላ ስለማቅ ነው። ምን አለች? ቤታት ጓደኛሽ አትሆንም፣ መጥፎናት ምናምን። ነይና ከኤልሻዳይ ጋር ተታረቁ። ባትታረቁ እንኳ እኔ በውስጥ ተስማሙት። ያች አንቺ ሾተላይት አልተሳካልሽም። ለዛ ነው ጠምደሽ ያልሻት ዲቦራል እኔ ግን ቁጭ ብዬ እኔ ቤት ታስማርቷ። እንዲህ አንዳንዴም እኮ ከክፉ ሰው ትማራላችሁ፣ አንዳንዴም ከተንኮለኛ ሰው ትማራላችሁ። ሳዳምጥ በሶስተኛ ስር፣ በአራተኛ ስር፣ በዚችኛ አዳምጣለሁ፣ በዚችኛ ደግሞ ቀድዋትኝ። ፊንገር ከመባል ኬኳ ብትሞት ይሻለኛል ያልሽ ሰው ነሽ እኮ አንቺ። ከካም ውጦ ዝም ሳያኝኩ በልታ ይበቃታል ጋይስ። የባከነ የባከነ የለኝም ጋይስ፣ በቃኝ። የባከነ ደቂቃ የለኝም፣ በቃኝ። እኔ ህዝብ ልጅ ነኝ ጋይዚ፣ ነው የህዝብ ልጅ ነኝ። ህዝቤ፣ ማህበረሰቤ ቤት ታየ ይበቃል ካለኝ በቃ፣ እነሱን ላዝናና እንጂ የምመጣው እንዳንቺ አይደል ያነጠነጠ ቦምብጅ እንደነር ቁርቴ እንደ ምናምን ላዝናና ሽ የምመጣ ይመስልሻል እንዴ? ይሄ ማህበረሰብ የሚወደኝ የሚያጫውተኝ ሰፖርት የሚያደርገኝ ላዝናና እንጂ እንዳንቺ ያነጠነጠኝ ትዳር የፈታኝ ሲንግልማ ምናምን ላዝናና የመጣ ይመስልሻል? ሁሉንም አይደለም ደግሞ ሲንግል ማሞች፣ ነገ ደግሞ ባነር አሰርታችሁ ውጡ አሏችሁ። እናንተን አላልኩ የሚያነጠነጡ ነው ምለው ብል ምንም ችግር የለውም። በሶስተኛው ቀን ጠጥቼ ነው፣ ማሩኝ፣ ይቅር በል ውሃ አይደለም አረቄ ነው ላችኋለሁ። ምን አገባኝ፣ ውሃ ነው ውሃ መስሏችሁ ነው አረቄ ጠጥቼ ነው ይቅርታ። ሲንግል ማሞች ብዬ በሶስተኛው ቀን እመጣለሁ። ሶሪው ወይ ቤታዬ፣ ሶሪ አለችኝ። በቃ ትላላችሁ። አልፋል እንዴ ተለማምደናል እኮ ማሮች፣ እዚህ ቲክቶክ ላይ እኔ እኮ አሁን ገባኝ፣ አኗኗሩ ገብቶኛል ጋይስ። እንዴት እንዴት እንዴት እንደሚከርግ እንዴት ሰው ሲጣላ ዝም ዝግት ቡዳ እንደበላው ወይ ጻል አሁን ገባኝ እኮ እንሄድበታለን። ለዛሬ በቃል መዝገቡ ተዘግተዋል። እኔ ወዳቸዋለሁ አከብራቸዋለሁ። እኔ የምትሰድቡኝንም ደስ ይለኛል። እንድትረሱኝ አልፈልግም። ቲክቶክ ላይ መረሳት የሌለባት ሰው ሲኖር ቤት ታይናት እንዳትረሱ። እንቁርት ሂጅብኝ ብዬሻል። ሄጂ ካሌርሽ ግን ማለት ነው በቂጤ ጭንቅላትሽ ላይ ተቀምጬ በቁርቁም ሳደማሽ ያኔን ቅጥት ያለች ዛሬ መተሻልሻትን ሰምቻለሁ። ከጌሟ በኋላ ቤታና ዲቦራ ይጣላሉ። አፈር ያጣላሽ ብጣላ ራሱ አልተጣላውም ብዬ ነው የምመጣው። ለሌላ ጊዜሽ ግን ሰው ስታጣይ አይነገርም። ባለፈው አንቺና ፊንገር ሶስት ቀን ፈጀባችሁ። የሚከተላት ሰው ሮቦት ነው ለማለት ሶስት ቀን ፈጀባችሁ። እግዚአብሔር ያሳያችሁ ጋይስ። ለሶስት ቀን ሰጥቼሽ ነበር አለች። አያችሁ በውስጥ እንዴት እንዴት እንዴት ይላችሁ፣ ምን ያህል ጠላት እንደነበሩ ታውቃላችሁ አይደለ? ቤታ ቤታ ሊያት ገላታለች ብላ ተናግራት እንዳልሰደበቻት ዛሬ ለእኔ ሲሆን ፍቅር ሆነው ተደዋውለው የእስኪ አጣሪልኝ አጣሪልኝ እስኪ ደንቆሮ ማሀይም ሰሆች። እኔማ እንቁርቲም በሆን እሸቀልብሽ ነበር። ፊንገር አንቺ የሰው ሙድቀት ስለምትመኝ አምስት መቶ ዶላር ልቀቂ ብዬሽ አምስት መቶ ዶላር ብዬ ሮቦት ኖልሽ ነበር እጫወትብሽ ነበር። እች እንቁራሪጥ እንዴት እንዳላሰበች እሱን አላውቅም። የክፋታቸው ጥግ ተደዋውለው ያወራ እኔ እግዚአብሔር ለሰው ተደዋውዬ ታየኝ ከሰው ጋር ሳወራ ለአስር ብትመጪ እቆጋሻለሁ። ሲቀጥልም አላሳዘንኩሽም ዛሬ ቤት ታይጅብኝ ብላሻለች ሲሉሽ፣ አሳ ምንድን ነው አሳ? ቆይ ከላኩልኝ ልየው። ቆይ ልከውልኛል ድምፅሽን። ቆይ ቆይ ቆይ ቆይ፣ ብዙም ለአንቺ ቦታ አልሰጥሽም፣ ግን ቆይ። ይተላከብ የምንድን ነው ባለማረገው ማለት ነው። እስኪ ንገሩኝ። እኔው ኖ ኖ ኖ ኖ ኖ እኔ አልሰድባትም። ቤታ አሳዝናኛለች። አላሳዘንኩሽም ሰሚ ስላጣሽ አራት ነጥብ አላሳዘንኩሽም። ምን እጅ አልተቆረጠ፣ አልፈነገርኩኝ፣ ሰው አልጣለኝ፣ እግዚአብሔር አልጣለኝ። ምን አባሽ ነው ማሳዝነው? መጥቻ አለምንኩ አልተራብኩኝ። ምን ምን አባሽ አሳዝንሻል? አላሳዘንኩሽም። ተሳደብሽ ተሳደብሽ ተሳደብሽ ተሳደብሽ፣ ሚሰማሽ አጣሽ። አለቅ አራት ነጥብ መጣል አልቻልሽም። ስንቱን አሁን ያቺ ሳምሪን ጉርጓድ እንደከተቻ ሌሎቹን እኔን አትከችኝ። እኔ አየሽ ቤቴ ድረስ መጥተሽ ላይቭ ላይ ድረስ መተሽ በጉቺ ይቅርታ አይጠየቅሽ። ቤታኔ ነኝ ገባሽ? እኔ ማለት ነው። ቦድ ቅራሱ አፈር እንደ እባብ ልሼ እነሳታለሁ እንጂ በእናንተ እንደማልገዛው አወቁ። አራት ነጥብ በቃ እጣ አላጫውት ወያ ወያ ወያ፣ ያችኛዋ ቤት ታማን ነበር። ጋይስ፣ ያቺ ቅድም ያወራችሁ ቤት ታማን ነበር። ሳይነ ሳይነ ሳትነካቸው የሚለክፏት ስትለከፍ ደግሞ ዝም የማትለዋ የአባቷ ልጅ ቤታ፣ የቅድመ እቻውን ሌላለ ሰላም ጋይስ፣ እንዴት ናችሁ? ማሮቼ ጣላ ጫውታችሁ እጣ ነው የምጫወት የምትፈልጉት? እሺ ሰላም። እሺ ማሮቼ ጣ ጫውታችኋለኝ። ደህና ናችሁ? አሁን ገና መግባቴ ነው። ሁለት ደቂቃ ጋይስ፣ እስከገባሁ። ሁለት ደቂቃ ጋይስ፣ እስከገባሁ ተጠፋፋን። እሺ ማሮቼ አጫውታችኋለሁ። ቆራቆራም ክፈላ፣ በነፃ ነው የምገባው። ይሄ ቤቴ ነፃ ቤት ነው። ይሄ ቤቴ ነፃ ቤት ነው። ቂጥ ለማየት ቂጥ ለማየት ስንቱን ታወርዳለህ። ነገር ለመስማት ስንቱን ታወርዳለህ። ያንተ ግን እጣፈንታ ሊነገር ሲል ግን እጅክ ይሰስታል። ጋብሮም ነው የምትሆነው። እጅ ካንጋሮ ይመስል እንዲያጥርሃል። በነፃ ነው እንዲማጫውተው። ደብተሪን እንጂ ልምጣ ደብተሪን እንጂ ልምጣ

በጣማ ዘንድሮ መሞታቸው ነው ሌላ ጨዋታ አመጣላችኋለሁ እንዲህማ የምትወዱ ኮለ ማሮች አንድ ጨዋታ አለ አንድ ጨዋታ አለ ያን እንትን እያለው ማለት ነው የምጫወት የነበረው ቆይ ማሮቼ ወይ ኩ ንስጤ ዱብ ብላ ነበረ? ብዙ ኩ ሰቀጠቀጥ ለየ ምን አባ ዘፈን ነው ስንት አይነት ነገር ነው አንዴ ዘፈን ክፈጫ እንደምን ምትይ ሚስትህን እንኳን እንደዛ ላሰቃይሀትም ቤታ ተማሪ ነኝ። የሚማር ሰው እኮ ቲክቶክ ላይ ይሰራ ሚኒማል አይሰራ። እናንተ ይሄ ወጣችሁን ቀቅሎ ያለው እንደ ትሬንድ አድርጋችሁት በጣም ነው ሽው ደርኩትኝ። አንተ ወጥ ቀቃይ፣ አንታ ማስልላቸው እንጂ፣ አንታ ማስልላቸው እንጂ። አንተ በየድሩና በየቁቡ ይሄን ላኩልኝ፣ ወጣችሁን ጣዱ ያለው። ቆይ አንዴ ጋይስ፣ አንዴ ያልቀ የቀረኝ ነገር አለ። ተዛሬ ወጣችሁን ጣዱ ያልከው ሰውዬ ማለት ነው። አንተ በየቀበሌው ጉንጉን ስፋ እንጂ እንትፍ እንትፍ እያል ዛሬ እንትኑ አብሲቱ ጠጣለ በል እንጂ። አንደኛ እንተነ ፊት አያምር ንግግር አያምር ብሏል። ምንህም የማያምር እቃ አይሰራ እቃህም አይሰራም። እንዲሁ ሳስበው ራሱ እቃ ሁሉ የሚሰራ አይመስለኝ። ቆይ እሺ ተረጋጉ አረገዋለሁ። ቹቹ ዬ ራሱ የምትሰራ አይመስለኝ። ወይ ጉድ፣ ነገረኛ አረጋችን ግን ዘንድሮ ዩቲዩብ ላይ ልግባ እንዴ? ጋይስ ዩቲዩብ ላይ ልግባ፣ ዩቲዩብ ላይ ልግባ በእግዚአብሔር ይሄው፣ በጣም ብዙዎቻችሁ ኮምፕሌን እያቀረባችሁ ነው፣ በጊዜ አትገቢም ከተኛም በኋላ ነው ምገቢ እያላችሁ ማርያምን ብዙዎቻችሁ እየተናገዳችሁ ቢ ነው። በጊዜ ለመግባት እሞክራለሁ። ኦኬ። ወይ ወይ ወይ ወይ ወይ፣ ሰላም ሰላም ሰላም ሰላም ሰላም። እኛ ጥንት ምናምናም በላም በአገራችንና በወጋችን አገር ቤት እያለን ልጆች እያለን ምንም ሳይጎልብኝ ቡታንታችን በማሽን እየታጠበ አሁን አናጥብም፣ ግን ለብቻችን የቡታን ማሽን ማጠቢያ ምናምን ባጃክስ አላጠብንም። ስጋውንም በልተናል፣ ፍትፍቱንም ቀምሰናል። እኛ አሁን ግን ፍሉት ነው የምንበላው። እኔ ግን አሽሙር አልችልም። እመቤቴ አመድዬን መቼችችን ቀይር አድርጌ እንዲህ ሳደርግ ነው የምትወዱት ት አለችሽ ወይኔ ጠፋች። ለምንድን ለምንድነው የምትወዷት እንደዚህ እንደሆን? ወይኔ አምላኬ፣ መጫወቻ እሺ። ዕጣ ዕጣ ዕጣ ክፈል ቤታዬ። ስራ መጣ፣ ዛሬ በጊዜ ነው። ዛሬ በጊዜ ቁጥር ጻፊ ማርያም፣ መኒጋኔ ዛሬ የመጣው በጊዜ። ምን አለፋሽ ምን ብሎ በጊዜ ስራ በጊዜ ነው የመጣው። ሆይ አስገባ ጋይስ አስገባ። እስኪ ሞዴሬተር ያላችሁ ጊፍት የሚልኩትን በተራ በተራ ምንም እንዳትልኩ። አሁን እች አሁኗ ልጅ አስገባትኝ። ሀሴት የእህቴ ስም እሴት ነው፣ ያንቺ ደግሞ ሀሴት ነው። ይ ቤታ ድምጽሽ ቆይ አንዴ። ሰላም ሰላም ሰላም ሰላም። እግዚአብሔር ይመስገን እንዴት ነሽ ቤታዬ ደህና ነኝ ደህና ነኝ እንዴት ነሽ ስንት ነው የሰጠሽኝ መኒጋን ነው ሰላምታ በዛው የለም ማርዬ ሰላምታ የለማ በመኒጋን ጨምረሽ ሰላም ማለት ትችያለሽ ከናፈኩሽ ከዛ በተረፈ ግን የለም እሺ የሰውዬ ስም ወይንም ዝም ብለሽ ሰላም ልትል የመጣሽው ያንቺ አይ ሞክ ልግባና ጣፋን ታይሎ ድንቲ

እኔ ግን ቆይ ጥያቄ አለኝ ጥያቄ አለኝ። መንገድ ላይ ቆይ እንዴት ነው አሁን፣ ሰው እንዴት ነው መንገድ ላይ የሚተዋወቀው? ማይገባኝ። ዝም ብለሽ እያለፍሽ እንዲ በአይን ነው? ነው ነው። አይደለም እኔ ድሬዳዋ ነው የተዋወቅነው። ለስራ መቶ ጠየቀኝ፣ ቦታ ጠየቀኝ። ከዛ ነገርኩ። በቃ በዛ ተዋወቅን፣ አሳየሁት ቦታውን ምናምን ነገር። እንደዛ መንገድ ላይ መንገድ፣ ወይ ጉድ፣ ወይ መንገድ። እድሜው ሰላሳ አራት 11 አለባበሱ ውድ እኮ ነው። ሸሚዝ በጅንስ ሸሚዝ በጅንስ ገጣሚ ነው። ሸሚዝ በጅንስ አስራ አንድ የፍቅር ሁኔታችሁ ያበደ ነው። አሰጥበዋለሁ እናንተ ፍጠሩን፣ ቀይሪው፣ አንዴ አድርጌ አንዴ ቀይሬ አትበሉኝ። አንዴ አድርጌ አንዴ ቀይሬ አትበሉኝ። አንዴ አድርጌ አንዴ ስራ ከጀመርኩ በኋላ አትበጥብጡኝ። ሁሌ እንደዚህ፣ አረ ማረግላችሁ። ወይ መድሃኔ ዓለም ቆይ እስኪ ተረጋጉ። ሊበሉ እንደረስኩ ሰው። ወይ አሁንስ፣ አሁንስ፣ አሁን አሪፍ ነሽ እኮ ሞኒካ። ይሄ የሰጠሽ ማበረታቻ ነው። እሺ ማሪ ያስገቢኝ እንዳትል። ስራ ይዤ ጊፍት መስጠት አችሉም። ከወጣች በኋላ ነው እሷ። እሺ ብዙ ነገር ነው የሚያመጣው

የለም ጉባኤው ያው በስነ ስርዓት ነው እየሰራ ያለሁት። ዝም ብዬ ልጠይቃት ነው ድሬዳዋ አስለሚ ስላየው ነው። እሺ፣ የሀብት ማማው ሀብታም ንጥጥ ያለ የናጠጠ ነው። ሸሚዝ በጅንስ ቀለል አድርጎ ነው። ለነገሩ እውነትሽን እኮ ነው። ደሀ እኮ ነው አጥቂጧ የምታፏጨው። እውነትሽን ነው ማሬ እውነትሽን እኮ ይ ቆቆያዥልኝ ደሀ ቢሆን ደሀ ቢሆን አይተሸዋል። ግን ደሀ ደሀን ግን አስተውለ ሀብታም ለብሶ የማያውቀውን ልብስ ነው የሚለብሰው በልብስ በጫማ ምናምን ቂጡን እንድትወጥሮ መኪና ይገዛል። መከራቸውን ሚ ዳ ሀብታም ግን አይተሸዋላ ዝም ብሎ ነው። እውነትሽን ማሪ እውነትሽን ነው። የት መዝናናት ትፈልጊያለሽ? ከሀብታሙ ጋ ከሀገር ውጭ ትራቭል ማድረግ ትፈልጋላችሁ? አውሪ ማሪ፣ እኔ ልጀምርልሽ። ሰላም፣ የቤታ ቤተሰቦች ፎሎው አርጉኝ። እንዴት ነው ቤታ ማለቴ አምስት መቶ ሰጠሽ ብሏል ስትገር እንጂ ሰላሳ ሰላሳ ሁለት አርባ አርባ